ልብስ አይደለም፣ መልክ አይደለም፣ ገንዘብ አይደለም። እኔ በጣም ቆንጆ ሀያ አምስት ዓመት ነበረኝ። ከባለቤቴ ጋር ምን ታደርጊዋለሽ? ከእግዚአብሔር ጋር አትጣይም፣ ከፈጠረሽ ጋር ጋር አትጣይም።

እና ፕሊስ ልጆች ትዳር ስትፈልጉ ብዙ እንትን አታርጉ። እሺ መልኩን አይደለም ቁመናው አይደለም ልብሱ አይደለም። ነገርኳችሁ። እኔ ባሌን ስደት ላይ እኔም ስደተኛ። እኔ እንዴ ላለው እኛ ኢትዮጵያ ነው ስለለምስ ስለምናምን እሺ ልብስ የለውም ገኘው ብዙ ልብስ የለውም። እና ጓደኛ እንስቃለን አበሻ እንዳያየው ደበቀው ነበር። ድሃ ነው የሚመስለው፣ ግን እኔ ልቤን ገዛው ያለኝ ቃል ልቤን ገዛው። አብረን እናድጋለን አብረን እንሰራለን። ያላወቀውም ይሄንን ሀገር እኛ ደግሞ ኢትዮጵያኖች ያው ጃፓን ስንባል እንደ ቻይና ምናምን የሚመስለን አይደለም እኔ እዚህ ሀገር ስመጣ ጃፓን በዓለም ላይ ሁለተኛ ስትሮንግስት ካንትሪ ከአሜሪካ ቀጥሎ ኢኮኖሚያቸው፣ በጣም አይ አሁን ነው አራተኛ የሆኑት ከዓለም ላይ አሁንም ስነግራችሁ ከነ አውስትራሊያ ከነ ካናዳ ከነ ፈረንሳይ ከነ እንግሊዝ ሁሉ ይበልጣሉ። ጃፓኖች በኢኮኖሚ በጣም ሀገራቸው በጣም የሰለጠነ ሀገር ነው፣ አኗኗሯቸው። እናንተም ደግሞ አትደብቁ ወንዶችም ወንድሞቼ፣ ቤቶቼም ልጅ ካላችሁ መውለድም እማትችሉ ከሆነ እውነቱን መናገር ጥሩ ነው። መውለድም ማትፈልጉ ከሆነ እማትችሉን ብቻ ሳይሆን የማይፈልግም ሰው አለ። እኔ መውለድ አልችልም ነው ያልኩት። ዮር ቱ ያንግ ሲለኝ ታሪኬን ቁጭ አድርጌ ነው ተንትኜ የነገርኩት። አንቺ እንዴ በጣም ልጅ እኮ ነኝ ሲለኝ ሶክ ያለኝ እንደውም ያንቺን ህይወት መቀየር ነው የምፈልገው። አንቺን ነው ማግባት ነው የምፈልገው ነው አይደል። እና እማዬ አመሰግናለሁ ስራሽን ቀጥ። እሺ፣ አይ ችግር የለም፣ ይሰማል እሰማለሁ። ውዴ ያንቺ ትምህርት ያን በጣም የምትወጂለት የምትደሰችበት ነገር ምንድነው ከመልካምነቱ ያለፈ? እኔ በጣም የምደሰትበት ነገር እኔ ላይክ እንዳይሰማኝ የሚጥረው ነገር የለም። ከቨር አፕም ያደርግልኝ እኔ ምንም እንዳልጎደለኝ። ገባሽ? ኢቨን ባልወልድም ማለት ነው። ሰው ፊት በቃ ዊ ትራይ ከፈጣሪ ላይክ በእነሱ ቋንቋ ከፈጣሪ ነው ያልሆነው። አልወለዳችሁም ሲሉኝ እንዳልሸማቀቅ እና እምነት የሚያምነኝ እኔም ታማኝ እንድሆን የሚያምነኝ እኔ ኢትዮጵያ ሄጄ ሶስት ወር ቆይቼ እመጣለሁ። የሚያምነኝ እና በጣም የሚገዛኝ ነገር ደግሞ እንዳይሰማኝ የሚያደርገው ነገር ገባሽ፣ ለስ እንዳልሆን ጀስት ማንነቴን ማለት ነው አንገቴን ቀና አርጌ እንዲሄድ ጀስት ጊሚ ፕራይድ እኔ ባለቤቴ በጣም ለእኔ ጥሩ ነው። በጣም ጥሩ ሁሌም ነው የምናገረው፣ ሰምተሻል። እና እውነት ያ ነገሩ ይገዛኛል። አንድ ቀን እኔ ተጣልተን ማለት ነው፣ እኔ ነገረኛ ነኝ። ተናግሬው ከሄደ ምሳ ሰዓት ይመጣል። የራሳቸው ፋሚሊ ካምፓኒ ነው የሚሰራው እና መላው ኮቴሩን አሁንም ተናደሻል ይለኛል፣ ያስቀኛል። ምሳ በላክ ስለ እንዴት አንቺ ተናደሽ እኔ ምሳ በላለው ይለኛል። እስ እኔ ተጣልተን እሱ ይቅርታ የሚጠይቀኝ አያሳዝንም በጣም ነው የሚያሳዝነው እና እህቴ አየችው የዛሬ ስድስት ዓመት ታላቅ እህቴ ለአባታችን ለቅሶ ሄዶ በጣም ሁሌ እነግራታለሁ እና አለቀሰች እና እስኪ ታዩ አለችኝ ጥለሽው ጥፊና ሌላ ሴት ያገባና ልጅ ውለድ እንደዛ አለችኝ ብዬ እንደዛ አለችኝ ብዬ ነገርኩት ፍቺው እና ጥለሽው ሂጂ አለችኝ እስኪ ዘሩን ይተካ ይሄ ጥሩ ሰው አለችኝ። እንደዛ እንዴ? እኔ ከወዳት ነበር አለ እንዴት ከመወዳት ሚስቴ ተለይ ትለኛለች። እኔ ባለቤቴ እዚህ ሞተው እህቴ ስራ አቁማ፣ ሌላ የመጀመሪያ እህታችን እኔንም ያሳደገችኝም ልጄን ያሳደገችኝ ስልሳ ሁለት አመቷ ነው። ለቤተሰብ የመጀመሪያ ልጅ ናት። ጓደኞቿ ሁሉ ደውለው ነገር ሀዘን የተቀመጠችው ጎዝጉዛ በጣም ነው ያዘነችው። ሰደቃውን አወጣች። በጣም ነው ያለቀሰችው። እኔ አለች የህቴ ባላ ይመስለኛል፣ ታንኩ ወንድሜ ነው የሚመስለኝ አለች። በጣም ደግሰው ነው አባቴ ሞተው። እውነት ህቶቼ በያሉበት አገር ሄዶ ነው ለቅሶ የደረሰው ልጅ ታምኛለሽ? ሸመኔ፣ ደብረዘይት ባሌ ጎረቤቶቻችን ሁሉ አልቀሩ ተሰብስበው ይሄ አጎቴ ነው እንዴ? ይሃፍ ቱ መኒ ወደ ሰው ነው። እሺ ይሃፍ ቱ መኒ አንክልስ ኤንድ አንቲስ እና ሁሉም በጣም የሚወደው ሀገር ነው። አሁን ራሱ ኡስታዝ አቡበከር ከካናዳ ሄደዋል። ሁሉ ኢትዮጵያ ውስጥ ውሃ በየገጠሩ ቆፍ ነው። እኔ ደግሞ አሁን መሄድ ስለማልችል በባለቤቴ ስም ሁለት ውሃ ውሃ ተሸክመው በእንስራ አየ ባለ የሄድኩ ጊዜ ገጠር ውስጥ ጄጄ ማለት ነው። እርሻ አካባቢ ያለበት የሄድኩኝ ያው ተወጣቲ የለ ዲንሾም ይባላል ለምን የሚኬድበት አለ ባለ እኔ ከተማ ልጅ ነኝ። ያው የክፍለ ሀገር ዋና ከተማ ነው ያገጉት እና የሄድኩ ነው። ምንድነው ስለ ነው ስለ ዋን እንዲ ነው ስለ ዋን፣ ተመልሰን ውሃ ብንቆፍርላቸው ደስ ይለኛል አለ ውሃ የለም። ንጹህ ውሃ እንዲጠጡ ነው የምፈልገው። ከወንድ ውሃ ቀርተው ሲሄዱ አይቶ ማለት ነው። በሱ ስም ሁለት ውሃ ይቆፈራል። አንዱ እሱ በሱ በአባቴች ስም ውሃ እናስቆፍራለን ነበር ያለን። አሁን በአባቴ ስም አንድ፣ በእሱ ስም አንድ። እንሻአላ ዛሬ ማናገሪያቸዋለው ትንሽ አማኛ ላሉ የሀረር ሰማቸው ውስታዝ ናቸው ካናዳ የሚኖሩ ኢትዮጵያ ውስጥ ወደ ብዙ ውሃ ያስቆፈሩ ሰው ናቸው፣ ብር እያሰባሰቡ። እኔ ግን በራሴ ወጥ ማለት ነው፣ ሁለት ውሃ፣ ገጠር ውስጥ ውሃ አቬይሌብል ያልሆነበት ውሃ፣ እንደዚህ የሚደረገው ውሃ የለም። ከነማሽኑ ማሽኑ ተቆፍሮ ምናምን ውሃ ውሃ እንዲጠጡ፣ የእሱ ቀልቡ እንዲያርፍ ነፍሱ ደስ እንዲለው ማለት ነው። የእኔ ሰደቃ ለባል ያ ነው። እና በጣም ይሄን ጨረሽ ይቅርታ ባሳለፋችሁበት የዚህ ነው ያለ ረዥም ዘመን የተፈተናችሁበት ጊዜ የለም በምን በምን ተፈተናችሁ አለ እኔ የታማምኩበት ጊዜ የዛሬ 18 አመት በኢትዮጵያ ሚሊኒየም በኢትዮጵያ ካንሰር ታምሜ ነበር። በጣም ፀጉር ያልቁ ሰውነት ያልቁ በቃ አልፈልግም ብዬ ጥየ ኢትዮጵያ ሄድኩኝ። እህቶቼን አልቅሶ ለምኖች ላኩልኝ ሚስቴን እኔ ባለቤት በቃ ያኔ ነው በጣም ራሱ በጣም የተጎዳው ያዘነው። እኔ ያኔ ነበር ሁነ ፍተኛ አልወልድ እኔ በሽተኛ ነኝ ምናም ብዬ ጥየ ህክምና ዬን አቁሜ ኢትዮጵያ ተጠቀሙት አይነት ነገር የለም። መልሶ አመጣኝ እሱ ዱባይ ጠበቀኝ። ያኔ ኤምሬት ነበር እስከ ዱባይ ላኩኝ። ከዱባይ ተቀብሎ ይዞ ይመርጥ ያኔ እኔ በጣም ነበር ማስቸግረው። ከዛ በኋላ ደግሞ ስድ እንትንልኩኝ ስትረስፉል ሆንኩ። በቃ ሆንኩ ቤት ቤቴን መጋረጃ ገርጫል። በጣም በጣም ወፈርኩ። መቶ አስራ ሰባት ኪሎ ሆኝ ሰው ወፈርሽ ሲለኝ አንፋ ስለ ሁል ተወልድ ይሉኛል። እኔ በአይኔ ላይ የምትታየኝ ያቺ ቆንጆ ሰሚራ ያገባዋት ሚስቴ ናት። ውሸታ ማንኳሎ ወፈርሽ የሚለኛል ሰው ወፈርሽ አለኝ። ስለ የተፈተንበት እኔ የታመምኩበት ጊዜ ከሱ በላይ የእኔ እሱ ኪድኒው ፌል ያደረገው የእኔ ግን የዛሬ 18 ዓመት በኢትዮጵያ ሚሊኒየም ትዝ ይለኛል። ሄጄ ተመልሽ መጣ እና በጣም በጣም ነው የተፈተንኩት ማለት ነው። ያ ነው የተፈተንበት ጊዜ። አስቸጋሪ ነበርኩ። እኔ በቤተሰብስ ምናልባት አንቺ ያው ከነሱም ጃፓናዊ ስላልሆንሽ፣ አፍሪካዊ አልፎም ኢትዮጵያዊ ስለሆንሽ የሚደርስብሽ የነበረ ነገር ምንም የለም። በዛ በዛ ባለመውለዳችሁ አንቺን ናት ብለው አድርገው ሻያቁም ምንም እኔ እናቱ ማለት አሁን ሰማኒያ ዘጠኝ አመቷ ነው። ልንገርሽ እኔ አሁን ልጅ አልወለድኩ። የዚህ ሀገር ህግ አለ። ባለቤት ያረፈ ያለው ነገር ሁሉ ቤቱ፣ ንብረቱ፣ ገንዘቡ በጃፓን ህግ 30 ፐርሰንት ለእናቱ፣ 30 ፐርሰንት ለአባቱ፣ 30 ፐርሰንት ለእኔ፣ 10 ፐርሰንት ለመንግስት ነው ህጉ። ህጉን ነው ምነግር። እነሱ ግን ሁሉንም ለእኔ ነው የሰጡኝ። ልጃችን እድለኛ ነው እንዳንቺ አይነት ሚስት ስላገኘ። ልጃችንን ሰብስበሽ ያመጣሽው አንቺ ነሽ። ቮለንተሪ ያደረግ ነበር ካናዳ ነበር ነግርሻለሁ። ፈርስት ዲግሪውን ጃፓን፣ ማስተርሱን ካናዳ፣ ፒኤችዲውን አይርላንድ፣ ከዛ ደግሞ አፍሪካ ሄደው እኔን ሲያገባኝ ነው የመጣው። አንቺ ነሽ መልሰሽ ያመጣሽልን። አሁን እኔ በየቀኑ እናቱ ጋር ሄዳለሁ። እስቲ ቲክቶኬ ላይ ግቡና ይሁኔና እናቱ ተቃቅፈን ማይ ፋሚሊ ብዬ ማለት ነው። አሁን እኔ ይሄ ቤት ባዶ ቤት ነው። ትልቅ ቤት ነው ያለውበት ቤት። ፎር ቤድሩም ገስት ሀውስ አለው ጊቢ ውስጥ ና ካንትሪ ሳይድ ነን። ዋና ከተማ አይደለንም። እነሱ በህይወት እስካሉ ድረስ አባቱ አሁን ጃንዋሪ ላይ ዘጠና ይሆናቸዋል። አንድ ልጃቸው ነው። እናቱ ደግሞ ማርች ላይ የሚቀጥለውን ሰማኒያ ዘጠኝ ዓመታቸው ነው። ሁለቱም ማለት ነው። አልሄድም። ልጃቸው የለም። እኔ መለየት አልፈልግም። በጣም ነው ደስ ያላቸው። እኔም ቤት ሸጭ ዋና ከተማው ልጅ ያለ እህቶች ያሉ። በጣም ብዙ ፋሚሊዎቼን አምጥቻለሁ። ወደ ሰባት ምናምን ፋሚሊ አምጥቻለሁ። የእህቴ ልጆች አሉ የአክስቴ ልጆች አሉ እህቴ ያለች ልጄ ያለ አልሄድም። ዩ ሲ እንደዛ ነው። በወንዳችን በጣም ኢትዮጵያዊን ጓደኞቼ መጥተው ነበር ለለቅሶ ጊዜ ማለት የቀብሩ ስነስርዓት ላይ በጣም ነው ሁሉም ያመሰግኑኝ አሁን